ድብን ቅጥልልብዬ ይያው ቪዲዮ ራሱ መስራት ሳልፈልግ ለዛች ተን ከሲስ ለተረገበች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣው ማለት ነው እኔ የምልሽ ከድሬዳዋ በቀይ ባረጌ እመጣልሻለሁ ይዋጣልናል ፊት ለፊት እንገናኛለን አንቺ እኔ ፈርተሽ ከሀገር ወደ ሀገር እየሄድሽ ነው አይደለ እኔ ደግሞ አበደን አልፈራሽም እመጣልሻለሁ እዛው በቃ ይበራል ቆይ ቆይ ዘለጋ ብዙ አትሯሯጭ ማለት ነው ቀስ እያልሽ ቀስ እያልሽ ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝች ትርፍርፍ ይበልልን እንዴት አላችሁ እኔ ካለው እግዚአብሔር ይመስገን አሁን ደግሞ በሌላ በአዲስ ቪዲዮ መጥቼላችኋለሁ ትኩስ ቪዲዮ ማለት ነው ምግቤ ላይ እንደሰማችሁት ነው አዩ በባህር አሁን የመን ገባ ይሻለሁ እያለች ነው ንግስቷንም ደግሞ በመዝለፍ ላይ ትገኛለች። በጣም ጭንቀት ውስጥ እንደገባች የምር በእውነት በጣም ነው የምታሳዝኝው። እዚህ ደረጃ እንደዚህ እርር ማለትሽ እጅግ በጣም የሚገርም ነው። ግን ግን ማለት ነው የዚህን ያክል በጣም ትፈሪያታለሽ እንዴ? በጣም ትፈሪያታለሽ። በጣም አስጨንቆሻል። አየሽ፣ ይኸውልሽ ስወያ የጀግንነቷ ጀግንነት አንቺን ከኢትዮጵያ አስነስታ የመን እንድትገቢ ልታደርግሽ ነው ማለት ነው ለማንኛውም ግን ማለት ነው፣ ምናልባች ምናልባች እኔ ለሰው ክፉ አልመኝም። በዛ በባህር ስትሄድ የአሳ ራት እንዳትሆኝ፣ የአሳ ራት እንዳትሆኝ ከአሁኑ ቆም ብለሽ ብታስቢ ጥሩ ነው። ምናልባች ገና ወደ ባህር ገና ካልተጠጋሽ ሐረር ከሆንሽ ሐረር ላይ ከሆንሽ ማለት ነው፣ እናትዋ ቀስ በይ፣ ሰከን በይ። አንዳንድ ጊዜ እየሰከነ ነገር ምን ነው ቅኔ ይወጣዋል ይባላል። እና እኔ ግርም ያልሽኝ ይድሽን ሳየው በጣም የምትገርቢ የምትገርቢ ሴት ነች። እመጣልሽ ያለው እኔ እናንቺ ከዛ ይዋጣልናል። ቆ እንዴት ነው የምታስቢውብን ማለት እንዴት ነው የምታስቡት? አስተሳሰብሽ ራሱ እንዴት ነው? ግዴታ በግድ እኮ ማለት ነው በግድ ሰይድን ሰይድ መንከራተቱን ወዶለት ነው አደለ? ሱመያም ፍለጋ መሄድ መመላለሱ ወዶለት ነው ፈልጎት ነው እየተመላለሰ ያለሁ። ስለዚህ አሁን ያንቺ ደግሞ እንደዚህ ሽኮለኔ ማለት ጥሩ ነው ወይ ሰከንድ ብትይስ እንደዚህ ስለሆነች እኮ የሚሆን ነገር የለም። ሱመያን ፍለጋ አንቺ የምን ስትገቢ፣ ሱመያ ደግሞ ሌላ አገር ገብታ እንደምታገኛት መቶ ፐርሰንት እርግጠኛ ነኝ ማለት ነው። አንቺ ዝም ብለሽ ተጃጀኝ። ግን ደግሞ አንዳንድ ጊዜ እሷ ጋር እኩል ለመሆን የምታደርጊው ጥረት፣ እሷ በሄደችበት መንገድ ለመጓዝ የምታደርጊው ጥረት አይሳካልሽም፣ በፍጹም አይሳካልሽም። ሰሂድን የራሱ አድርጎ መያዝ ሲያቅትሽ አሁን ፉክክር የጀመርሽው ከሱመያ ጋር ከሱመያ ጋር ፉክክር ጀምረሻል። ስለዚህ አዩስ ስመያን መሆን አትችይ። መሆን ስለማትች አርፈሽ ብትቀመጭስ። ቅደም የሰራሽው ቪዲዮ ራሱ እያየኝ ነበረ። ከመበሳጨትሽ እና ከመናደድሽ አቅም ከማጣትሽ የተነሳ ሰው አቅም ሲያጣ ስድር ስድር ነው የሚለው እና የሆነ ነገርሽን ተነጥቀሽ እንዳጣሽ በጣም ተረድተናል። እኛም ማለት ነው እኛም የንግስቷ አድናቂዎች የንግስቷ ደጋፊዎች ማለት ነው ተረድተናል። ስለዚህ ከእሷ ከጥፍሯ ቆሻሻም ስለማደርሺ አርፈሽ ተቀመጪ። አርፈሽ ተቀመጪ። ዝምብለሽ ሰይድም ሲመጣ መቀበል ሲሄድ መሸኘት። ሱመያን ፈልግ ሊሄድ ነው። የመን ልገባ ነው፣ ለምን ጦሮጦስ ስራቱ ልገባ ነው አይልም። እሷን ተከትሎ ይህ ግባታዩ ለቀቅ አድርጎ ወንድ ልጅ ለቀቅስ ያደርጉት ነው ብሻል። አየሽ እንቁ ማለት ነው እንቁ የትም ቦታ ይፈለጋል። እሷ እንቁ ስለሆነች ወይም ደግሞ ታታሪ ሴት ስለሆነች ጀግና ሴት ስለሆነች ያለችበት ድረስ እየተከተላት ገና ይኖራል፣ ገናም ይከተላታል። አንቺ ደግሞ የእነሱ ተከታይ ሆነች መቅረትሽ ነው በዚህ ሁኔታ ዛሬ የመን እገባለሁ ብለሽ ካሰብሽ ነገ ደግሞ ሌላ ሀገር ብትገባም እንኳን ይሄዳለሁ ብለሽ ነው ብታስብ ነገር ግን ሌላ ሀገሮች ደግሞ ላይሳኩልሽ ይችላሉ ለምሳሌ እንደ አሜሪካ እንደ አውሮፓ እንደ ቱርክ እንደዚ አይነት አገሮች ላይሳኩልሽ ይችላል ለምን ምናልባች ዛሬ ሰይድን ብር ላክ ላክ ላክ ብለሽ በአፍንጫው ላይ ቆመሽ ብር አስልከሻል ያንን ብር ደግሞ አሁን ለየመን መሄጃ አድርገሻል ነገ ደግሞ ሌላ ያደጉት ሀገራት ጀግናዋ ሴት ጠንካራዋ ሴት ብትሄድ ምንድን ነው ምትወኙ መሀል ሜዳ ላይ ነው የምትቀር። እኔ እውነቱን ልንገርሽ፣ መሀል ሜዳ ላይ ከመቅረትሽ በፊት የአሞራ መጫወቻ ከመሆንሽ በፊት ፈጣሪ ይቅር በለኝና መንገድ ላይ እንዳትቀርኝ፣ ይሄ አጉልልህ መንገድ ላይ እንዳያስቀርሽ፣ የአሳራት እንዳያደርግሽ። ሌላ ሌላ ኩል ሌላ መልኩ አይጠፋም። ምንድን ሰይድ ብቻ ነው እንዲህ ያለው? ሰይድን ለንግስቷ ታይላት። ንግስቷ እሷ ባትፈልገውም እሱ ይፈልጋታል። የልጆች እናት ነች። ምንድነው ደግሞ፣ እዛ ልምጣና ይዋጣልናል? አረ ተባለ እንዴ! እሷ እጇን አጣጥፋ ትጠብቅሻለቻ? ስንጀምር እራሱ እሷ አንቺን ማየት ራሷ አትፈልግ። ምክንያቱም ቦታ ስለማሰጥሽ፣ ስለ አንቺ በፍጹም አይጨንቃትም። አንቺ ነ ስለ እሷ ምትጨነቅ፣ የትደረሰች፣ የትወጣች፣ የትገባቸው ለሽ አንቺ ነ ምትጨነቅ። እሷ ከቁሻሻ የማትቆጥርሽ ከቁብም መልስ ልትሰጣችሁ እራሱ ለእናንተ መልስ ልትሰጥ ምንም አይመስላት። ኬርለስ ነው የሆነችው፣ ምክንያቱም እናንተ ቦታ አትሰጣችሁ። ለጥቃቅን ነገር ቦታ አይሰጥም። ትልቅ የሆነ ነገር አንድ ትልቅ የሆነ እንዴት ነው አልማዝና ድንጋይ አንድ ላይ ቢቀመጡ አልማዝ ተፈላጊነቱን ስለሚያውቅ በኩራት ነው የሚቀመጠው። እልፍ ድንጋይ ዙሪያውን ቢከቡት እሱ ተፈላጊ እንደሆነ ስለሚያውቅ በኩራት ነው የሚቀመጠው። ስለዚህ አሁን አንቺ ከአልማዟ አጠገብ እቀመጣለሁ ብትይ፣ እይታም ስለማይኖርሽ፣ ፈላጊም ስለማይኖርሽ ዝም ብሎች ድከም የሚልሽ ነው ከአዲስ አበባ ድሬዳዋ ከድሬዳዋ የመን ሊያንከራትትሽ ትትሽ የፈለገው የሳራት ሊያደርግሽ ፈልጎ ነው የያዝሽ አባዜ ማለት ነው የሰይድ ፍቅር ደግሞ እኔ ያዩ ከበረኬና የተረፍኩኝ ነው የበረኬና ጠጥቼም ተርፌያለሁ ስለዚህ ታውቂኛለሽ እኔ የምናገረውን ነገር አደርጋለሁ ታገብራለሁ ታያለሽ እንዴ ቁድኮ ነው እንደምን ታገብሪ ማ እያሳየሽ ነው ግን ውጤታማ አይደለሽም ፍሬ የለውም ፍሬ የለውም ማ ፍሬ ቢኖረው ጥሩ ነበር። ይሄ አይምሮሽ የዛገ ስለሆነ ዝገሻል። ስለዛገ ፍሬያም አይደለሽ። የዛገ ነገር ደግሞ ጥቅም የለውም፣ መጨረሻ ላይ ይጣላል። ስለዚህ ሳይድም ሳስብ አሁን መጨረሻ ላይ እንዳገዳ አድርጎ አጣጥሞ ይጥልሻል። ምክንያቱም አልማዟን ይፈልጋል። ሽንኮራ ገዳ ተመጠ ያልቃል። አልማዝ ግን እንዲሁ ሁሌም በቃ እየታየ ነው የሚኖረው። አንቺ ሸንኮራ ገዳ ነሽ፣ ለጊዜው የሚመጥሽ፣ ለጊዜው የሚጠቀምብሽ፣ ሲቀጥል ግን የሚጥልሽ አልማዙን ወደ ዳይመንዱን እንቁን ፍለጋ የሚሄድ ማለት ነው። ስለዚህ ገና ስለሚከተላት ባትደክሚ፣ እኔ የፍትነት የለም ካልሽ ባትደክሚ፣ አደብ ወስተሽ ስርዓት ይዘሽ ብትቀመጭ፣ አደብ ያላት ሴት ብትሆኝ መጨረሻው አደብ የሌለው ሴት አያምርም። ስለዚህ አደብ ግዢ። እኔ የይበሉ ጉዞ የቅርብሽ ነገርኩሽ። የንግስቷ ጋር እኩል ሆናለሁ ብለሽ ወደ ኋላ ነው የምትቀር። ሳይድ ደግሞ ቀለበቱ ለቀለበቱ አዩ መጣች፣ እንደዚህ ሆነች። ቆይ አንተ ግን ምንድን ነው? ወይም አልማዙን ምረጥ ወይም ድንጋዩን ምረጥና ከአንዱ ሁ አሁን እኳ አንተ እኮ ተቸገርክ። ድንጋዩንም ትፈልገዋለ አልማዙንም ትፈልገዋለ። በላጩ ግን መለየት አቅቷል። በላጩ አልማዝ ነው። ምን አለፋ፣ በላጯ ንግስቲቱ ነች። ንግስቲቱ ነች። እንደውም ራሷ ራሱ በራሷ አንደበት እመቤት እመቤት ብላታለች። አዩን ሰምታታላ፣ እመቤት ብላ ራሷ ስማውጥታላታለች። በቃ እንደሚገባት ስለምታውቅም ማለት ነው፣ እንደሚገባት ስለአወቀች። ስለዚህ እናትዬ አዩ እንዲሁ ዝም ብላ ተንከራተች ሲልሽ የአርባ ቀን እድልሽ ሲያንከራትሽ ሊኖር ፈልጎ ነው እንጂ ሰይድም ያንቺ አይሆንም። ንግስቲቱ ጫፍም ማደርሽም ስትለፊ ትኖር ያለሽ በቃ ያለሽ አማራጭ እነሱ በሄዱበት ስትከተይ፣ እነሱ የሆኑትን ልሁን ስትይ ስትወድቂ ይሄ ነው በቃ። አንቺ ጣፈን ተማይስ እና አደብ ግዢ አርፈሽ ተቀመጭ፣ ግድ የለሽም፣ እኛ የእህትነታችን እንም ከርሽ። አደብ ግዢ ተፈላጊነትሽ እንዲጨምር ከፈለግሽ እንዲፈልጉሽ እንዲፈልጉ ይሄ ሳይድ የሚባለው ባሌ ይሆነኛል ትዳር ይሆነኛል ብለሽ እየተከተልሽ ያለ ሰውም እንዲፈልግሽ ከፈለግሽ ማለት ነው። እንደ ንግስቷ ውድ ሁኚ። ንግስቷ የተፈለገችው ውድነቷን ራሷ ስለአወጀች ነው። ስለዚህ አደብ ግቢ ብለናል። እኔ የለውበትም እነግርሻለሁ። የንግስቲቷን ደግሞ ማለት ነው ደጋግመሽ አትቦጫጭቀት ጭቀት አትገባሽ። በአንቺ ፍራሱ ምትጠራ ሴት አይደለች። ቤተሰቦች በያላችሁበት፣ በሴም ጥርዳቸ ሰላማችሁ ይብዛ። በሌላ ቪዲዮ እስክንገናኝ ድረስ እናንተም ላይክ ሰብ ሽር በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። የንግስቲቷ አድናቂዎች ደግሞ በተለይ ማለት ነው በተለይ የንግስቲቷ አድናቂዎች እስኪ አሳዩኝ እስኪ